ያዕቆብ ከአያቱ አብርሃምና ከአባቱ ይስሐቅ ቀጥሎ ሦስተኛው የሕዝበ እስራኤል አባት ተብሎ ይታወቃል። ያዕቆብ ወላጆቹ ይስሐቅና ርብቃ በጋብቻ በተጣመሩ በሃያኛው ዓመት ላይ ተወለደ። እሱ ሲወለድ አባቱ የ60 ዓመት ጎልማሳ ነበር። ይስሐቅና ርብቃ በሃያ ዓመት የጋብቻ ሕይወታቸው ወልደው ለመሳም አልታደሉም ነበር። በዚህ የተነሳም የአብራካቸው ክፋይ የሆነ ፍሬ ይሰጣቸው ዘንድ አምላክን ይማጸኑ ነበር። እግዚአብሔር ጩኸታቸውን ሰምቶ በርብቃ ማኅፀን ያዕቆብን፣ መንትያው ኤሳውን ተጸነሱ ነገር ግን በልመናና በጩኸት የተጸነሱት ያዕቆብና ኤሳው ገና በማኅፀን ውስጥ ሳሉ እየተገፋፉ እናታቸውን ያሰቃዩ ጀመር። በዚህ የተሰቃየችው ርብቃ እንደገና ጽንሱን ወደ ሰጣት አምላከ ምሕረት በመለመን ጮኸች። በዚህ ጊዜ በማኅፀኗ የተቀረጹ ልጆቿ እስከሚወለዱና ከተወለዱም በኋላ ዕድሜ ልካቸውን የሚጣሉና አንዱ በሌላው ላይ እየተነሳ እንደሚጥለው በራእይ ተረዳች። ይህንን ምስጢር በልቡ ነው ያዘችው እንጂ ለባሏ አልነገረችውም ነበር። ሕፃናቱ ሲወለዱ እንደ ተነገረው ትንቢት አንዱ ከሌላው የማይመሳሰል ሆነው ተወለዱ። ኤሳው እንደ ጽጌረዳ አበባ ሰውነቱ ሁሉ ቀይና ጸጉራም ሆኖ ከኋላው የተወለደው ያይቆብም የወንድሙ የኤሳውን እግር ይዞ ወደዚህ ዓለም መጡ። የኋለኛው በዚህ ግብሩ ያይቆብ ተብሏል። ያይቆብ ማለት አሐዜ ሰኮና አቃጼ ሰኮና ማለት ነው። ሲያድጉም ኤሳው የበረሃ ሰው አርበኛ አዳኝ ሲሆን ያዕቆብ ግን ጭምት ሰው ነበር፣ በድንኳንም ይቀመጥ ነበር። ኤሳው አድኖ በሚያመጣለት ምግብ የተነሳ የአባቱን ከፍ ያለ ፍቅር ሲያገኝ፣ ያዕቆብ ደግሞ ከቤት ውሎ እናቱን ስለሚያጫውትና ስለሚታዘዛት የእናቱን ከፍ ያለ ፍቅር አገኘ። አባታቸው ይስሐቅ በእርጅና ምክንያት ጉልበቱ ደክሞ ዓይኑ ደክሞ ከቤት በዋለ ጊዜ አንድ ቀን የሚወደውን ልጁን ኤሳውን እኔ እንደምወደው አድርገህ የምበላውን አዘጋጅተህ እበላ ዘንድ ሳልሞት ነፍሴ እንድትመርቅህ እንድትባርክህም ወደ ዱር ሄደህ አድነህ አምጣልኝ አለው። ይህንን የሰማች ርብቃም የምትወደው ልጇ ያዕቆብን እንደ ኤሳው አስመስላ አልብሳ አባቱ ይስሐቅ የጠየቀውን ምግብ እንደሚወደው አድርጋ አዘጋጅታለት ይዞ ወደ አባቱ እንዲገባና የአባቱን በረከት እንዲቀበል የምትችለውን ሁሉ በማድረግ አዘጋጀችው። ኤሳውን መስሎ ወደ አባቱ በመግባትም የአባቱን በረከት ለመቀበል በቃ በረከት በመቀበል እንደቀደመው የተረዳ ወንድሙ ኤሳውም አንደኛ ብኵርናዬን፣ ሁለተኛም በረከቴን ወስዶብኛልና ሁለት ጊዜ አሰናክሎኛል በማለት ምሬቱን ገልጿል። ያም ሆነ ይህ ሁሉም በፈቃደ እግዚአብሔር ተከናወነ። ያይቆብ ስደት ምክንያት ከሆኑት ጉዳዮች አንዱ ትዳር ነው። ቅዱስ መጽሐፍ አባቱ ይስሐቅ ያይቆብን ጠርቶ መርቆ ከከነዓን ሴቶች ልጆች ሚስት አታግባ፣ ተነስተህ በጤግሮስና በኤፍራጥስ መካከል ወደሚኖር ወደ እናት አባት ወደ ባቱኤል ቤት ሂድ፣ ከእናት ወንድም ከላባ ልጆች ሚስት አግባ ብሎ አዘዘው። ፈጣሪ ካንተ ጋር በረድኤት ይኑር ያክብርህ ያግንህ ያብዛህ የብዙ ወገን ያድርግህ በማለት መረቀው። እግዚአብሔር ለአብርሃም የሰጠውን ምድር ከነዓንን ተወርሳት ዘንድ የአባት የአብርሃምን በረከት ይስጥህ ካንተ በኋላ ላሉ ልጆች የሚስጣቸው ብሎ የምርቃቱን መዓት አዥጎደጎደለት። የያይቆብ ሕይወት ምን እንማራለን? ያይቆብ በስደት ሕይወቱ እግዚአብሔር በተለያዩ ጊዜያት እየተገለጠለት መክሮታል፣ አበረታቶታል፣ ሲያጠፋም ገስጾታል። ከእነዚህም ውስጥ ያይቆብ አባቱ ይስሐቅ ከከነዓናውያን ሴቶች ልጆች ሚስት አታግባ፣ ተነሳና ወደ እናታ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ ከዚያም ከእናተ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክህ እግዚአብሔር ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ ደስተኛ ሆነህ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ ለዘርህም እንዲሁ ብሎ ምክር ያዘለ ቡራኬ ያልተለየው ትእዛዝ በሰጠው መሠረት ከቤርሳቤህ ተነስቶ የረብቃ ወንድም ላባ ወደሚገኝበት በሁለቱ ወንዞች መካከል ወደምትገኘው ወደ ሶሪያ ጉዞ ጀመረ። ሲጓዝ ውሎ ሎዛ ተብላ ትጠራ በነበረች ቦታ ሲደርስ መሸበት፣ ደከመውም። በዚያውም ድንጋይ ተንተርሶ ተኛ። በሕልሙም መሰላል በምድር ተተክሎ እርሱም ወደ ሰማይ ደርሶ በመሰላሉም የእግዚአብሔር መላእክት ሲወጡበትና ሲወርዱበት ተመለከተ። በመሰላሉ ላይ የቆመው እግዚአብሔርም የአባትህ የአብርሃም አምላክ፣ የኢስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለዘርህ እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። አሕዛብ ሁሉ በአንተ ይባረካሉ፣ ይከብራሉ ያዕቆብን ያከበረ ያክብርህ፣ እየተባባሉም ይመራረቃሉ። ካንተም በኋላ በልጅህ ይመራረቃሉ። በምትሄድበትም መንገድ ሁሉ በረድኤት ጠብቂ ወደዚህ ሀገር እመልስልሃለው አለው። ይህ አምላካዊ ቃል ኪዳን ከወዳጅ ከዘመድ ተለይቶ የስደት ጉዞ ላይ ለነበረው ያዕቆብ ታላቅ ቃል ኪዳንና የምሥራች ነበር። በመሆኑም ያይቆብ ይህንን ቃል ኪዳን ለሰጠው አምላክ ውለታውን እያሰበ ፍቅሩን ለመግለጽ ፈጣን ነበር። ያ ታላቅ ህልም ያየበት ሌሊት ሲነጋ ተነስቶ የእግዚአብሔርን ስም ማስጠሪያ ይሆን ዘንድ ተንተርሶት ያደረውን ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ዘይት አፈሰሰበት፤ ስሙንም ቤቴል ብሎ ጠራው፤ ቤተ እግዚአብሔር ማለት ነው። በዚህ ብቻ አላበቃም፤ ስዕለትም ተሳለ። እግዚአብሔር በረድኤት ከኔ ጋር ካለ፣ በምሄድበትም ሀገር ሁሉ በረድኤት ከጠበቀኝ፣ የዕለት ጉርስ የዓመት ልብስ ከሰጠኝ፣ ወደ አባቴን ቤት በደህና ከመለሰኝ፣ እግዚአብሔር ፈጣሪ ይሆንልኛል አለ። ፈጣሪውስ የግድ ፈጣሪው ነው። ወደዋለሁ፣ አመልከዋለሁ ሲል ነው። አንድም ይህንን የሰጠኝን እግዚአብሔር አምላኬ ነው ማለት፣ እርሱም ብቻ አመልካለሁ፣ ሌላ አላመልክም ማለት ነው። ይህችም የተከልኳት ደንጊያ የእግዚአብሔር ማደሪያ ትሆንልኛለች አለ። የሰጠኸኝንም አስራቱን ሁሉ ለአንተ ከአስር አንድ እሰጣለሁ አለ። በስደት በምንኖርበት ጊዜ እግዚአብሔር በተለያየ መንገድ የቸርነት ሥራውን ይሰራልናልና በበረከቱ ይጎበኘናል። በዚህ ጊዜ አባታችን ያዕቆብ እንዳደረገው ያንን ላደረገ እግዚአብሔር ውለታውን መክፈል ባይቻልም ፍቅራችንን በሥራ ለመግለጽ የተጋን መሆን አለብን። በያለንበት ክፍለ አገር ስሙ የሚቀደስበት መንግሥቱ የሚሰበክበት አብያተ ክርስቲያናት እንዲታነጹ በማድረግ በተቋቋሙበት ቦታ የምንኖር ከሆነም እንዲጠናከሩ ማድረግ ይጠበቅብናል። እግዚአብሔር አብዝቶ ከሚሰጠን በረከትም ዐሥራት ማውጣት ይኖርብናል። ሌላው ከያይቆብ ሕይወት የምንማረው በስደት ሕይወት ትግዕስትን ማድረግን ነው። ያይቆብ አባቱ የመከረውን ምክርና የሰጠውን ትእዛዝ በመቀበል ወደ ሶርያ ሄዶ የሕይወት ጓደኛውን ራሔልን ቢያገኝም እንዳሰበው ሀገር አቋርጦ የመጣለትን የትዳር አጋሩን ይዞ ወደ ሀገሩ በቶሎ መመለስ አልቻለም። ይልቁንም አባቷ አላባ ባስቀመጠው ቅድመ ሁኔታ መሠረት ለሰባት ዓመታት የበግ ጠባቂው ሆኖ ሲያገለግለው ቆይቷል። ከተሰደደ በኋላ አይቶ የወደዳትን ራሔልን በእጁ ያስገባ ዘንድ ሰባቱን ዓመት አገልጋይ ሆኖ የቆየው ያዕቆብ በተሰጠው የጊዜ ገደብ ጨርሶ ልሂድ ብሎ ሲነሳ የራሔል አባት አልፈቀደለትም። ራሔልን ይዞ ለመሄድ ከፈለገ ሌላ ሰባት ዓመታትን እያገለገለ መቆየት እንዳለበት ነገረው። ያዕቆብ በተገባለት ቃል መሠረት ሰባት ዓመት ሲጠናቀቅ መሄድ ባለመቻሉ ቢያዝንም የመጣበት ዓላማ ግድ ይለዋልና ሌላ ሰባት ዓመታትን ጨመረ። የእናቱ ፍቅር፣ የወንድሙ የኤሳውን ብኩርናና ምርቃት መውሰድ እስኪያስችለው በፍቅርና በእንክብካቤ ያደገው ያዕቆብ ለ14 ዓመታት በግ ጠባቂ ሆኖ በቀን ፀሐይና በሌሊት ቁር ሲሰቃይ ተስፋ በመቁረጥ ተማሮ ወደ እናቱ አልሄደም። እርጅና ተጫጭኖት ሞት አፋፍ ላይ ሳለ ትቶት የመጣው አባቱ አሳስቦትና ናፍቆት ልሂድ አላለም። ዓላማውን ማሳካት ነበረበትና በትዕግስት ቆየ። ዛሬ በልዩ ልዩ ምክንያት በስደት የምንኖር ወገኖች ተወልደን ባደግንበት አገር ባህሉን ትተን ስንመጣ ይነስም ይብዛ ይዘነው የመጣነው ነው። ዓላማ አለን። ይሁን እንጂ በስደት ሕይወት በሚያጋጥሙን ችግሮች የተነሳ ከዓላማችን የምናፈገፍግ ቁጥራችን ቀላል አይደለም። ብዙ ሰዎች እንደዚህ አይነት ችግር ውስጥ የሚገቡት በዋናነት በሁለት ምክንያት ነው። የመጀመሪያው ሲመጡ በአእምሯቸው ስለውት የመጡት ነገርና ሲደርሱ የሚያጋጥማቸው የተለያየ መሆኑ ነው። ሲመጡ በውጭ አገር ገንዘብ በቀላሉ የሚታፈስ እንደሆነ አስበው ይመጡና ካሰቡት ቦታ ደርሰው ሲያዩት እንዳሰቡት ሳይሆን ሲቀር ይደነግጡና ከሀገራቸው የወጡበትን ቀን ይረግማሉ። ተስፋም ቆርጠው ህይወታቸውን በአግባቡ መምራት ይሳናቸዋል። ነገር ግን አባታችን ያዕቆብ የስደት ህይወቱ የሚያስተምረን ከዚህ የተለየ ነው። አባቱ ተነስተህ ወደ ወገኔ ሂድና ሚስት የምትሆንን ይዘና ሲለው ምናልባትም በወጣትነት አእምሮ እንደደረሰ በዓይኑ አይቶ የፈቀዳትና የወደዳትን ይዞ እንደሚመለስ አስቦ ይሆናል። ነገር ግን ሶሪያ ሲደርስ ያጋጠመው ሌላ ነገር ነው። የ14 ዓመታት የእረኝነት ሕይወት። ይሁን እንጂ በዚያ ደንግጦ ወይም ተበሳጭቶ ወደ ሀገር ልመለስ አላለም። በዚያው ሲቆይም ዕለት ዕለት ሲበሳጭና ተስፋ ሲቆርጥ እንደነበረ መጽሐፍ አያስነብበንም። ስለዚህ በስደት ሕይወት ስንኖር ባልጠበቅነው ሁኔታ በሚያጋጥመን ችግር የተነሳ ሳንሳቀቅ ከሀገራችን ስንወጣ ይዘነው የወጣነውን ዓላማ አጽንተን ያለ መታከት እየታገልን ለስኬታማነቱ ልንኖር ያስፈልጋል። ያንን ያደረግን እንደሆነ ያዕቆብ ራሔልን ከነአገልጋዮቿ ይዞ አገሩ እንደገባ፣ እኛም በእውቀት በልጠን በገንዘብም ከብረን ሀገራችን እንገባለን። ሌላው ምክንያት የወጡበትን ዓላማ በአግባቡ ለመረዳት አለመቻል ነው። ብዙ ጊዜ ሰዎች ወደ ውጭ የሚወጡት በተረዳ ነገር ሰፍረው ቆጥረው በእቅድ ያወጡትን ዓላማ ሳይዙ ነው። ያ ባለመሆኑም በስደት ሕይወታቸው በሚያጋጥማቸው ችግር በቀላሉ መደናገጥና መማረር ብሎም ተስፋ መቁረጥ ያጋጥማቸዋል። በስደት ሕይወት ይቅርና በየትኛውም ሕይወት ቢሆን ሰው የሚመራበት የሕይወት ዓላማ ያስፈልገዋል። ዓላማ የሌለውና ዓላማውን በአግባቡ ያልተረዳ ሰው በየመንገዱ በሚፈጠሩ ችግሮች፣ መሰናክሎች በቀላሉ ለመውደቅ የተመቸ ይሆናል። ዓላማ ያለውና በአግባቡ ዓላማውን የተረዳ ሰው ግን በጥንካሬ የሚጓዝ በቀላሉ የማይወድቅና ቢወድቅም ፈጥኖ የሚነሳ ነው። አባታችን ያዕቆብ ከሀገሩ የወጣበትን ዓላማ ያልተረዳ ቢሆን ኖሮ በፍጹም አስቦና ሆኖ የማያውቀውን ሕይወት ለ14 ዓመት ይቅርና ለአራት ቀናትም ቢሆን ታግሶ በእረኝነት ሊቆይ አይችልም ነበር። ሌላው ከያይቆብ የምንማረው ያሰቡትን ካገኙ በኋላ ወደ ተወለዱበት አገር መመለስን ነው። ያይቆብ ከሃያ አንድ ዓመታት አገልግሎት በኋላ ራሄልን ሲያገኝ ራሄልንና በስደት ያጠራቀመውን ሀብት ይዞ ወደ ተወለደበት አገር ሊመለስ ወሰነ። ዓላማውን ካሳካ በኋላ በባዕድ ምድር ተጨማሪ ዓመታትን በባዕድነት መቆየት አልፈለገም። ፈጣሪው እግዚአብሔርም ተመለስ አለው። ሰዎች በስደት ሕይወት ሲኖሩ ከሀገር ይዘውት የሚወጡት ግልጽና የጸና ዓላማ ሊኖር እንደሚገባ ሁሉ ዓላማቸውን ከግብ ካደረሱ በኋላ ሊኖር ስለሚገባው ሕይወት ማሰብ አግባብ ነው። በተለያዩ ቦታዎች ከሀገራቸው ከወጡ በኋላ ረጅም ጊዜ በስደት የኖሩ ሰዎች ዓላማቸውን ካሳኩ በኋላም ወደ ሀገራቸው መመለስ የማያስቡ ይኖራሉ። በእርግጥ ከእነዚህ ውስጥ ወደ ሀገራቸው እንዳይገቡ የሚያደርጓቸው በቂ ምክንያቶች የሚኖሯቸው አይጠፉም። ዓላማን ከግብ ካደረሱ በኋላ ወደ ሀገር መመለሱ ለተመላሹ ከሚሰጠው የአእምሮ እረፍትና የተረጋጋ ሕይወት ባሻገር ከተመላሹ በሚገኘው እውቀት፣ ልምድ፣ ሀብትና ጥረት ወገንና ሀገር እንዲጠቀሙ ያስችላል። የያዕቆብ ዓላማውን ካሳካ በኋላ በመመለሱ ህዝበ እስራኤልን በአይማድነት የመሠረቱ ልጆችን ለማፍራት ችሏል። በዚህ ዘመን ሰፊ ራእይ ሰንቀን ሩቅ አልመን ወደ ተለያዩ ሀገሮች የተሰደድን ኢትዮጵያውያን በከፈልነው መሥዋዕትነትና በእግዚአብሔር አጋዥነት ዓላማችን ከተሳካልን በኋላ ወደ ሀገራችን ልንመለስ ያስፈልጋል። ቅዱስ መጽሐፍ እንደሚለው የሰው ሞቱ መቃብሩም በሀገሩ ርስቱ ቢሆን መልካም ነው እንደተባለ፣ መመለስ የማያስችለን መሠረታዊ ችግር ከሌለ በስተቀር የተሰደድንበትን ዓላማ ካሳካም በኋላ በባዕድ ምድር ውሎ ከማደር ይልቅ ካካበትነው ቁሳዊ አእምሮዊ ሀብት ሀገርና ወገንን በመጥቀም ቤተሰብን ይዞ ሀብትንም ሸክፎ እርስቶና ወደ ተሰጠችን ለመግባት ማመንታት የለብንም። ያዕቆብን መለስ ብሎ የያዘው እግዚአብሔር ፈጣሪያችን ወደ ሀገራችን እንድንመለስ ፍቃዱ ይሁንልን።